ሰላም፣ ጤና ይስጥልኝ። እንደምንቆያችሁ ውድ አድማጮቻችን፣ ይህ ፋስት ስፖርት ዩብ ነው። የሞሰስ ካይሴዶና የኢስቲቫኦ ዊሊያን አስደናቂ ብቃትን በተመለከተ የሚሰጡ አስተያየቶችና አድናቆቶች እስካሁን አልበረዱም። ሁለቱም የቼልሲ ከዋክብቶች በፊትም ጀምሮ የሚደነቁና ብቃታቸው የማያጠራጥር ቢሆንም ነገር ግን በሊቨርፑል በተደረገው ጨዋታ ላይ ያሳዩት እጅግ አስደናቂ የጨዋታ ብቃት የኳስ ተመልካቾች አብዝተው ስለ እነዚህ ሁለት ተጫዋቾች እንዲያወሩና እንዲነጋገሩ አድርጓቸዋል። በተለይ የቀድሞ ዝነኛ የእግር ኳስ ተጫዋቾችና ታዋቂ የስፖርት ተንታኞች በእነዚህ ተጫዋቾች ኳሊቲ የእነዚህ ተጫዋቾችን ኳሊቲ እያነሱ ብዙ ብዙ እያሉ ነው። እነዚህ የቀድሞ የእግር ኳስ ኳክብቶችና የእግር ኳስ ተንታኞችን በእነዚህ ተጫዋቾች ዙሪያ የሰጡትን ሀሳብና አስተያየት የማቀርብላችሁ ይሆናል። ከዚህም በተጨማሪ የሪሲ ጀምስን ጉዳት እንመለከታለን። ከሊቨርፑል ጋር በተደረገው ጨዋታ እንደዚሁ ድንቅ ብቃቱን ሲያሳየን ከነበሩ ተጫዋቾች መካከል አንዱ ጀምስ ነው። ሙሉ ሜዳውን አካሉ ሲጫወት ነበረ። ጨዋታውን በአስደናቂ ሁኔታ የጨረሰ ተጫዋች ነው። ነገር ግን መጠነኛ ጉዳት እንዳጋጠመው ተዘግቧል። በዚህም የተነሳ ለእንግሊዝ ብሔራዊ ቡድን ሳይመረጥ ቀርቷል። እንግዲህ አሰልጣኝ ቱሄል በእጅጉ ሪስ ጀምስን ይፈልጉት የነበረ ቢሆንም በአጋጠመው መጠነኛ ጉ ምክንያት እንግዲህ ከዓለም ዋንጫ ማጣሪያው ከእንግሊዝ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ውጪ ሆኗል። ስለ ጀሪሲ ጀምስ የጉዳት ዜናም እንመለከታለን። በመጨረሻም ስለ ኢስቲቫውና ስለ ዊሊያን እናንተ በፌስቡክ የሰጣችኋቸውን ሀሳብና አስተያየቶችን የማነብላችሁ ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቅዳሜ ምሽት እንግዲህ በስታንፎርድ ብሪጅ በሊጉ መሪ ሊቨርፑል እና በቼልሲ መካከል የተደረገው ጨዋታ እጅግ አስደናቂ ውብ እግር ኳስን መመልከታችን ይታወሳል። በዚህ ጨዋታ ላይ እንግዲህ በጣም ጎልተው ከታዩ ተጫዋቾች መካከል እንግዲህ በዋናነት የሚጠቀሱት ሞይሴስ ካይሴዶ እና ኢስቲቫኦ ዊሊያምስ ነው። አንደኛ ጎሎችን ማስቆጠራቸው እንደዚሁም በጨዋታ ላይ የነበራቸው ፐርፎርማንስ ጎላ ብለው እንዲታዩ አድርጓቸዋል። በእርግጥ ሌሎች የቼልሲ ተጫዋቾችም ድንቅ ነበሩ። ለምሳሌ ሪሲ ጀምስን ማንሳት እንችላለን። ሙሉ ሜዳን አካሉ ሲጮት ነበረ። እንደዚሁም ኩኩሪያ አሲስት በማድረግ ጎሉ እንዲቆጠር አሲስት ያደረገ ተጫዋች ነው።

ሙሐመድ ሳላን ሙሐመድ ሳላን እና እንደዚሁም ኢሳቅን የትም እንዳይንቀሳቀሱ ሲያደርጋቸው አስተውለናል። ለቼልሲ ለማጥቃት ባህሪ ላላቸው ተጫዋቾች እንደዚሁ ኳስ ሲያቀብል አይተናል እና በአሁኑ ሰዓት በጣም ሻይን እያደረጉ ከመጡ ተጫዋቾች መካከል አንዱ ኩኩሪያ ነው። ኩኩሪያን በተመለከተ እንግዲህ በቀጣይ በሚኖረኝ ፕሮግራም የማነሳ ይሆናል። አሁን ግን በዋናነት ማንሳት የፈለግኩት የካይሴዶና የ ኢስቲቫኦ ዊሊያምስን ብቃት ነው። ከዚህ ጋር ተያይዞ እንግዲህ የእንግሊዝ የስፖርት ተንታኞች፣ የቀድሞ የእግር ኳስ ተጫዋቾች ሀሳብ አስተያየታቸውን ከጨዋታው በኋላ ሰጥተዋል እ አንዳንድ አስተያየቶችን እንመልከት። በቅድሚያ የካይሴዶ ላይ የተሰጡ ሀሳቦችን እንመልከት። እንግዲህ ካይሴዶ ቼልሲ ከብራይተን በ110 ሚሊዮን ፓውንድ ውድ በሚባል ዋጋ ነበረ ያስፈረመው። ካስታወሳችሁ ሊቨርፑል ሊገባ ኦልሞስት የሜዲካል ምርመራ እያደረገ ነበር ተብሎ ከተጠቀሰ በኋላ ነው እንግዲህ፣ በሰበር ዜና ብዙ ህዝብ በሚያስገርም ሁኔታ ፋብሪዚዮ ሮማኖ ሂርዊጎ ቱ ቼልሲ ወደ ቼልሲ ሂርዊጎ ብሎ እንግዲህ ብዙዎቻችንን አስደንቆን ነበረ እና ቼልሲ ይህንን ያለውን አስደናቂ ኳሊቲ ተመልክቶ ነበረ እንግዲህ ከሊቨርፑል መንጋጋ ላይ መንጥቆ ወደ ቼልሲ ሊያመጣው የቻለው። ከዛ በኋላ ቼልሲን ከተቀላቀለ በኋላ እንግዲህ ያደርጋቸው የነበሩ እንቅስቃሴዎች አስደናቂ ናቸው። ስቲል በአብዛኛዎቹ የቼልሲ ጨዋታዎች ላይ ሞይሴስ ካይሴዶ በቋሚነት ተሰልፏል። ከመጣ ጀምሮ ምናልባት በቋሚነት ያልተሰለፈባቸው ጨዋታዎች እጅግ በጣም ጥቂት ናቸው። እና በነዛ በተሰለፍባቸው ሁሉ ጨዋታዎች ላይ መሀል ላይ ዲፌንሲቭ ሚድፊልደር ሆኖ አማካይ ሆኖ ሲጫወት ያሳያለው ብቃት አስገራሚ ነው ብሎ መናገር ይቻላል። ከርቀት ጎሎችን ያስቆጥራል። እንደዚሁም አጥቂዎችን ያግዛል፣ ተከላካዮችን ያግዛል። የቼልሲ ሞተር ነው ብሎ መናገር ይቻላል። ከዚህ በፊት የምናውቃቸው ተጫዋቾች እንደ ኒጎሎ ካንቴ ብዙዎች ከላምፓርድ ጋር ከኒጎሎ ካንቴ ጋር ከራሚሬስ ጋር እያነጻጸሩት አድናቆታቸውን እየገለጹለት ይገኛሉ። በእውነትም የእነዚህ ሁሉ ተጫዋቾች ኳሊቲ የያዘ ተጫዋች ነው ብሎ መናገር ይቻላል። ሞሰስ ካይሴዶ ሞሰስ ካይሴዶ እንደ ስድስት ቁጥር ይከላከላል። ሲከላ ታክል ይገባል፣ ኳስ ማቋረጥ፣ ኳስ መንጠቅ ይችላልና የስድስት ቁጥር ሚናን በትክክል ከሚተገብሩት ተጫዋቾች መካከል ዋነኛው ካይሴዶ ነው። አሁን ላይ በሊጉ ካሉ ተጫዋቾች ማለት ነው። እንደ ስምንት ቁጥር የማጥቃት ስርዓትን ያስጀምራል፣ ለአጥቂዎች ኳስን ያቀብላል። ስለዚህ የስምንት ቁጥር ሚናንም እንደዚሁ በአግባቡ የሚወጣ ተጫዋች ነው። እንደ አስር ቁጥር ደግሞ ጎል ያስቆጥራል። ከርቀት ሲያስቆጥር፣ በርካታ ጎሎችን ሲያስቆጥር፣ አስደናቂ ጎሎችን ሲያስቆጥር አይተናል እና እንደ አስር ቁጥር እንደዚሁ ጎል ማስቆጠር ይችላል። ስለዚህ ይሄ ምንድን ነው የሚያመለክተን ሞሰስ ካይሴዶ መላ ሜዳን አካሉ የሚጫወት ተጫዋች መሆኑን በሚገባ እንረዳለን። ሞሰስ ካይሴዶ የማይረግጠው የሜዳ ክፍል የለም። ተከላካይ ነው፣ አማካይ ነው፣ አጥቂ ነው፣ የክንፍ ተጫዋች ነው ሞሰስ ካይሴዶ እና እጅግ አስደናቂ ተጫዋች ነው። እውነት ለመናገር ቼልሲ ከዚህ በኋላ አንዳንድ አስተያየት ሰጪዎች እንደውም ለብራይተን ተጨማሪ 100 ሚሊዮን ፓውንድ ቢከፍለው እንኳን የማይበዛበት ተጫዋች ነው ሲሉ እያሞካሹት ይገኛሉ። እንግዲህ ከሊቨርፑል በተለይ ደግሞ ከሊቨርፑል በተደረገው ጨዋታ ከጨዋታው በኋላ እጅግ በርካታ የኳስ ተንታኞች፣ የቀድሞ የኳስ ተጫዋቾች እንደዚሁ አድናቆታቸውን ሲገልጹለት ነበረ። እስኪ አለን ሺረር፣ የቀድሞ የኒው ካስትል ድንቅ ተጫዋች አለን ሺረር የሰጠውን አድናቆት እንመልከት። ምንድን ነው ያለው? ሜዳ ውስጥ እያንዳንዱ ቦታ እያንዳንዱ ሳር ነክቶታል። ምንም አይነት የድካም ስሜት አይታይበትም። ኒጎሎ ካንቴን ያስታውሰኛል። ከርቀት ጎል ያስቆጥራል። በራስ መተማመኑ ከፍተኛ መሆኑንም ያሳያል። እንደዚሁም የላምፓርድ ጎሎች እንደዚሁ ናቸው፣ ከርቀት የሚያስቆጥራቸው ናቸው። ስለዚህ ላምፓርድንም ያስታውሰኛል፣ ኔጎሎ ካንቴንም ያስታውሰኛል ሲል ሀሳቡን ተናግሯል። ስለዚህ የኒጎሎ ካንቴንም የላምፓርድንም ባህሪና ብቃት አጣምሮ የያዘ የሊጉ ቀዳሚ አማካኝ ተጫዋች ነው ሲል ምስክርነቱን ሰጥቷል። እንግዲህ አለን ሺረር ጥልቅ በሆነ የኳስ ትንታኔ የምናውቀው የቀድሞ የኒውካስትል እንግዲሁም የእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ተጫዋች ነው። ስለዚህ የተጫዋቾችን ባህሪና ስለንቦና ጠንቅቆ የሚያውቅ ተጫዋች ነው እና ለኒጎሎ ካንቴ የሰጠው አሚን ለሞሰስ ካይሴዶ የሰጠው ምስክርነት ምን ያህል የካይሴዶ ብቃት ከፍ እንዳለ ነው የሚያሳየው። ስለዚህ ልክ እንደ ኒጎሎ ካንቴ ሆኖ መጮት ኒጎሎ ካንቴ ቼልሲ ላይ የነበረውን ፐርፎርማንስ እናውቃለን እና ምን ያህል የቼልሲ ሞተር እንደነበር የምናስታውሰው ነው የቅርብ ጊዜ ትዝታችን ነው። ሞሰስ ካይሴዶ እንደዚሁ የእሱን አይነት ባህር የተላበሰ ነው። የመድከም ስሜት አይታይበትም። ሜዳውን ሙሉ አካሎ የሚጫወት ተጫዋች ነው። እና በአንድ ወቅት ምን ሲባል ነበረ ሰባ ፐርሰንት የመሬት ክፍል በውሃ የተሸፈነ ነው፣ ቀሪው ግን በኔጎሎ ካንቴ የተሸፈነ ነው የሚል ቀልዶች ሙላ ሲነገሩ እንሰማለን። ና ምን ያህል ሜዳን አካሉ እንደሚጫወት ለማመልከት ነበር ና አለን ሺረር እንግዲህ ከዚህ ከኔጎሎ ካንቴ ጋር አመሳስሎታል። ሌላው ከላምፓርድ ጋርም ጭምር ነው እንግዲህ የሁለቱንም ባህሪ የያዘ ነው ሲል ምን ያህል የካይሴዶ ብቃት ጫፍ የደረሰ መሆኑ ነው የምንረዳው። ላምፓርድ ከርቀት ጎሎች ና ክሮ በማስቆጠር እናውቀዋለን። ለአጥቂዎች ደግሞ አመቻችቶ ኳስ በመስጠት የምናውቀው ነው። ታክሉ፣ ሜዳ አካሎ መጮቱ የላምፓርድ ኳሊቲ በጣም ብዙዎች የሚያውቁት ነው እና ስለዚህ የእሱንም ባህሪና ብቃት የያዘ ተጫዋች ነው ሲል እንግዲህ አለን ሺረር ምስክርነቱን ሰጥቷልና ምንያህል ምን ያህል ሞሰስ ካይሴዶ እጅግ ድንቅ ተጫዋች መሆኑን እንመለከታለን እና አሁን ላይ ካሉ የሊጉ ቀዳሚ አማካይ ተጫዋቾች መካከል በቀዳሚነት ሊቀመጥ የሚችለው እርሱ ሞሰስ ካይሴዶ ነው ብሏል። እንግዲህ አሁን በሊጉ ላይ ድንቅ የሚባሉ አማካይ ተጫዋቾች አሉ። ለምሳሌ ዲክላራይዝ አለ፣ እንደዚሁም የሊቨርፑሉ እንደዚሁ አማካይ ተጫዋች አለና ከነዛ ሁሉ አስበልጦ ነው አሁን ላይ አሁን ባለው ወቅታዊ ብቃት ሞሰስ ካይሴዶ የሊጉ ቀዳሚ ተጫዋች ነው ሲል ሀሳቡን ሰጥቷል አለን ሽረር እንግዲህ አሁን ላይ ምርጡ ተንታኝ ጋሪ ኔቪልም የአለን ሽረርን ሀሳብ ደግሞታል። ምንድነው ያለው? እንደ ዲክላን ራይስ አይነት ምርጥ አማካዮች አሉ ነገር ግን ካይሴዶ ያለምንም ጥርጥር የሊጉ ምርጥ አማካይ ተጫዋች ነው ሲል ምስክርነቱን ሰጥቷል። እንግዲህ ዲክላራይዝ አሁን ላይ አርሰናል ላይ እያሳየ ያለውን አቋም የምናውቀው ነው። አርሰናል አሁን ላለበት ስኬት እንግዲህ የአንበሳውን ድርሻ እየተወጣ ያለ ተጫዋች ቢኖር ዲክላራይዝ ነው። ነገር ግን ጋሪ ኔቭልም አለን ሽረርም ሞሴስ ካይሴዶ ከዲክላራይዝ ይበልጣል፣ አሁን ላይ ቀዳሚው የሊጉ አማካይ ተጫዋች ካይሴዶ ነው ሲሉ ሀሳባቸውን ገልጿል። እና ምን ያህል እንግዲህ ካይሴዶ የላቀ ተጫዋች መሆኑን ነው የሚያመለክተው። እንግዲህ የቀድሞ የቼልሲ ተጫዋች ዊሊያም ጋላስ እንደዚሁ ሀሳብ አስተያየቱን ሰጥቷል። ምንድን ነው ያለው? ዓለም ላይ የሚገኙ አማካዮች በሙሉ ካይሴዶን በመመልከት መመልከት ይኖርባቸዋል ካይሴዶን ሮል ሞዴል መመልከት ሮል ሞዴል አድርገው መመልከት አለባቸው ሲል ሀሳቡን ሰጥቷል። ና እነዚህ የእግር ኳስ ተንታኞች ስለ እግር ኳስ የሚያውቁ ኳስን ተጫውተው የኖሩት ተንታኞች ናቸውና በዚህ መልኩ ካይሴዶን መግለጻቸው ካይሴዶ ምን ያህል የብቃት ጥግ ላይ እንዳለ የሚያሳይ ነው። ጋሪ ኔቭል እንደዚሁ ሀሳቡን በና በማጠናከር ምንድነው ያለው አሁን ላይ በሊጉ ምርጡ አማካይ ካይሴዶ ነው ካይሴዶ ነው ብዬ በልበ በልበ ሙሉነት መናገር እችላለሁ። ባለፈው የውድድር ዓመት ግራቨንበርች አስደናቂ ነበረ። በቅርብ ዓመታት ደግሞ ዲክላን ራይዝ ና ሮድሪ አስደናቂ ነበሩ። ነገር ግን በአሁኑ ጊዜ ምርጡ አማካይ ካይሴዶ ነው። በዚህ ምንም አልጠራጠርም ሲል አስረግጦ ነው የተናገረው እና ምን ያህል ካይሴዶ አስደናቂ ተጫዋች መሆኑን እንረዳለን። ሌላው ኢስቲቫውን እንመልከት እንግዲህ። ቼልሲ ከሪያል ማድሪድ ቀምቶ ነው ወደ ስታንፎርድ ብሪጅ ያመጣው ከብራዚል ሊግ ላይ እንግዲህ ከሪያል ማድሪድ ጋር ተፎካክሯል። በጊዜው ሪያል ማድሪድ ሌላ የፈለገው አንድ ተጫዋች ነበረ እንደዚሁም ደግሞ ጎን ለጎን ደግሞ ኢስቲቫውንም ለማስፈረም ፍላጎት ና ሀሳቡ ነበረው። ነገር ግን ቼልሲ አስቀድሞ ክፍያ በመፈጸሙና ቀድሞ በመገኘቱ ምክንያት ኢስቲቫኦን የግሉ ማድረግ ችሏል። ከዛ በኋላ ቼልሲም ከተቀላቀለ በኋላ ተቀይሮ እየገባ ድንቅ እንቅስቃሴን ሲያደርግ ተመልክተናል። እንደዚሁም ፓልመር መጎዳቱን ተከትሎ በአንዳንድ ጨዋታዎች ላይ እሱን ተክቶ በቋሚነት ሲሰለፍ እንደዚሁ ተስፋ ሰጪ የሚባል እንቅስቃሴ ሲያደርግ ነበር። በጣም ደግሞ ጎልቶ የታየው እንግዲህ ከሊቨርፑል በተደረገው ጨዋታ ላይ ተቀይሮ ገብቶ ያሳየው እንቅስቃሴ አስደናቂ ነበረ። ክንፍ ላይ እንደዚሁ ተከላካይ የሊቨርፑል ተከላካዮችን ሲያስጨንቅ ነበር ና እንደዚሁም የሚያደርጋቸው ሙከራዎች፣ ክሮሶች አስደናቂ ነበሩ ና ልጁ ምን ያህል አሁን ላይ ቶፕ ደረጃ እንደደረሰ የሚያሳይ ነው። ገና ወደ 19 ዓመት እየተጠጋ ያለ ለጋ ተጫዋች ነው። በዚህ ለጋ እድሜው ግን እያሳየው ያለው ብቃት አስደናቂ ነው ብሎ መናገር ይቻላል። ገና ብዙ ተስፋዎች አሉት። ከዚህ በኋላ ቼልሲ በሚያደርጋቸው የፕሪምየር ሊግ፣ የሻምፒየንስ ሊግ፣ የካራባው ካፕ፣ የኤፌ ካፕ ጨዋታዎች ላይ ልጁ በደንብ ራሱን ማሳየት የሚችል ከሆነ ለትልቅ ሽልማት፣ ለትልቅ ውጤት የሚፎካከር ልጅ ይመስለኛል። ስቲቫውን በተመለከተ እንደዚሁ የእግር ኳስ ተንታኞች የቀድሞ የእግር ኳስ ተጫዋቾች ሀሳባቸውን አጋርተዋል። ምንድ ዳንኤል ስተሪጅ የምናስታውሰው ነው፣ በሊቨርፑል እና በቼልሲ በአጥቂ ተጫዋች ስፍራ ላይ የምናውቀው ተጫዋች ነው። ዳንኤል ስተሪጅ ምንድን ነው ያለው? ስለ ስቲቫው የፊት መስመር ተጫዋቾች ማሟላት ያለባቸውን ነገር ሁሉ አማ አሟልቶ የያዘ ተጫዋች ነው። ቦታ እየያዙ አስገራሚ ነው፣ ፍጥነቱ ይለያል። ከዚህም በኋላ በደንብ ሻይን የሚያደርግ ተጫዋች ነው ገና ብዙ ያሳየናል፣ ሲል ነው ስለ ኢስቲቫኦ ያለውን ሀሳብና አስተያየት የተናገረው። ፓፕኔቭን አስደናቂ ነገር ተናግሯል። ምንድን ነው ያለው? አንድ ነገር ስለ ኢስቲቫኦ መናገር እፈልጋለሁ። የቼልሲ ተጫዋቾች ሁሉም እግር ኳስ እግራቸው ስር ሲገባ ኢስቲቫኦን ይፈልጉታል። ያ ራሱ የሚነግረን ነገር አለ። ገና 18 ዓመቱ ነው፣ ነገር ግን ሁሉም ለሱ ኳስ መስጠት ይፈልጋል። ይህ የሚያሳየው የልጁ እምቅ አቅምና ልምምድ ሜዳ ላይ ምን ያህል ጥሩ እንደሆነ ነው ሲል ነው የተናገረው። እንግዲህ ሀስፓፕ ኔቭን ምን ለማለት ነው የፈለገው? የቼልሲ ተጫዋቾች ኳስ በሚይዙበት ሰዓት በፍጥነት ለኢስቲቫኦ ማቀበል ይፈልጋሉ። ምክንያቱም ኢስቲቫኦ ኳሱን ከያዘ በኋላ ምን እንደሚሰራ ጠንቅቀው ስለሚያውቁ ነው ብሏልና በእሱ ይተማመኑበታል ሲል ነው ሀሳቡን የገለጸው። እስቲቫኦ ዊሊያን እንግዲህ ገና 19 ወደ 19 ዓመት እየተጠቃ ለግላጋ እድሜ ላይ የሚገኝ ተጫዋች ቢሆንም አስተሳሰቡ የትልቅ ሰው ነው። ገና ማቹር ከልጅነቱ ማቹር የሆነ ተጫዋች ነው ተጫዋች ነው። ምክንያቱም የሚሰጣቸው ሀሳቦችና አስተያየቶች ራሱ ልጁ ምን ያህል ከእድሜው እንደቀደመ የሚያሳይ ነው። ጎሉን ካስቆጠረ በኋላ ምንድን ነው ያለው? ጎሉን ካስቆጠርኩ በኋላ የተሰማኝ ስሜት በቃል ልገልጸው አልችልም። መጀመሪያ ያደረኩት ነገር ፈጣሪን ማመስገን ነበረ። ቤተሰቤን ለማኩራት ለማኩራት ስል ጠንክሬ ቤተሰቤን ለማኩራት ስል ምን ያህል ጠንክሬ እንደሰራው እኔና ፈጣሪ ብቻ ነን የምናውቀው ና ይህንን ያስቆጠርኩት ጎል ለፈጣሪና ለቤተሰብ ማመርከት እፈልጋለሁ ሲል ነው ሐሳቡን የሰጠውና፣ ይህ ልጅ ምን ያህል እንግዲህ ከእድሜው ቀድሞ አንድ ስቴፕ የተራመደ ተጫዋች እንደሆነ ነው የሚያሳየው። ከኢስቲቫኦ ዊሊያን በጣም ብዙ ይጠብቃል ቼልሲ። ሻምፒየንስ ሊግ አለ ከዚህ በኋላ ብዙ ድሮች አሉና ራሱን በደንብ ማሳየት ከቻለ ከነ ሜሲ እና ሌሎች እንደዚሁ ከነ ኔማር ሁላ እስከ ማነጻጸር የሚደርስ ተጫዋች ነውና ከዚህም በኋላ ብዙ ነገር ያደርጋል ብዬ አስባለሁ ሪሲ ጀምስን እንመልከት እንግዲህ ከሊቨርፑል ጋር በነበረው ጨዋታ ላይ እንደዚሁ ከሞሰስ ካይሴዶና ከኢስቲቫኦ ቀጥሎ እንደዚሁ ትኩረት የሚስበው የነበረው ሪሲ ጀምስ ነበረ። ሜዳውን ሁሉ አካሎ ሲጫወት ነበረ። በክንፍ በኩል የሚመጡ የሊቨርፑል የማጥቃት ስትራቴጂን ሲያበላሽ ነበረ። ክሮሶችን ሲያደርግ ነበር። ሲከላከል ነበረና እንደዚሁ ከኩኩር ምናልባትም ከኩሪያ ከኩኩሪያ ከኢስቲቫኦና ከካይሴዶ ቀጥሎ ቀጥሎ እንግዲህ በዋናነት ጨዋታው ላይ ሊጠቀስ የሚችል ተጫዋች ሪሲ ጀምስ ነው። ቡድን ይመራል። የቼልሲ አካዳሚ ውጤት ነው። የቼልሲ ሌጀንድ ነው እና ለቼልሲ ያለው ፍቅር ከፍተኛ ነው። ሪያል ማድሪድ የዓለማችን እንግዲህ ተወዳጅ አንደኛ፣ ቁጥር አንድ ክለብ ሊባል የሚችለው ሪያል ማድሪድ በብዙ ጥቅሞች እንግዲህ ለማስፈረም ጥረት ቢያደርግም እሱ ግን ቼልሲን ለቅቄ አልሄድም ለቼልሲ ታማኝነቱን በመግለጽ ለቼልሲ ለማገልገል ቃል ገብቶ ነው እየተጫወተ ያለውና እያሳየው ያለው አስደናቂ ነው። ከጨዋታው በኋላ እንግዲህ መጠነኛ ጉዳት እንዳጋጠመው ነው የተነገረው እና እግሩ ላይ ጉዳት አጋጥሞታል። ይህን ተከትሎ እንግዲህ ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ሊሆን ይችሏል። እንግዲህ የእንግሊዝ ብሔራዊ ቡድን በዓለም ዋንጫው ማጣሪያ ላይ ጨዋታ አለበት። የቀድሞ ቼልሲ አሰልጣኝ ቶማስ ቲሄል እንግዲህ ሪሲ ጀምስን የቡድናቸው አካል እንዲሆን በጣም ጥልቅ ፍላጎት ነበራቸው። ነገር ግን የቼልሲ የጤና ክፍል እንግዲህ ሪሲ ጀምስ ለዚህ ጨዋታ መጮት የለበትም፣ ጉዳት ላይ ይገኛል ማለቱን ተከትሎ ከእንግሊዝ ብሔራዊ ቡድን ውጪ መሆን ችሏል እና የጉዳቱ ሁኔታ በጣም የከፋ እንዳልሆነ ነው የተነገረው። ምናልባትም ከዓለም ዋንጫ ማጣሪያ በኋላ ቼልሲ በሚያደርገው ጨዋታ ላይ ግን ሊሰለፍ እንደሚችል ነው እየተዘገበ ያለው። ቼልሲ እንግዲህ ከ15 ቀን በኋላ በፕሪምየር ሊጉ ከኖቲንግሃም ፎረስት ጋር ይጫወታል ና በዛ ጨዋታ ላይ የመሰለፍ አገግሞ ወደ ጨዋታው እንደሚመለስ ነው የተነገረው። ይህም ለቼልሲ ለብሔራዊ ቡድን አለመሰለፉ ለቼልሲ እንደ ጥሩ አጋጣሚ ሊታይ ይችላል ተብሎ መናገር ይቻላል። ምክንያቱም ተደራራቢ ጨዋታ ስለማይኖርበት ቀጥታ ቼልሲ በፕሪምየር ሊጉ ላለበት ግጥሚያ ያለምንም ድረስ ቀጥታ ተሰላፊ ይሆናል ማለት ነው። እሳቱ ቼልሲ በሚለው የፌስቡክ ገጽ ከ18000 በላይ ተከታይ ያለው አሁን ላይ ና እስኪ ስለ ካይሴዶን ከዲክላን ራይስ ና ከግራቨንበርች ጋር አነጻጽራችሁ ንገሩኝ ብዬ ሀሳብ አቅርቤ ነበረ። እንግዲህ አሁን ላይ እቆ የእግር ኳስ ተንታኞች አለን ሺረር፣ እንደዚሁም ጋሪ ኔቭል ካይሴዶ ከእነዚህ ከራይስም ከ አሁን ከጠቀስኳችሁ የሊቨርፑል ተጫዋችም እንደሚበልጥ ነው ምስክርነታቸውን የሰጡትእና እስኪ እናንተስ ምን ሀሳብ አላችሁ የሚል ሀሳብ አቅርቤ ነበር። ና ተስፋ ሙሉ ምንድን ነው ያለው? ግራቨንበርግ ለክርክሩ በቂ አይደለም። ራይስ እና ካይሴሪው ግን በዚህ ሰዓት ትከሻ ለትከሻ የሚገፋፉ የሊጉ ሁለት ምርጥ አማካዮች ናቸው። በኳሊቲያቸው ላይ መጠነኛ መለያየት ስላለ ወደ ንጽጽር ለመሄድ ያስቸግራል። ያለ ጥርጥር መናገር የሚቻለው ግን ሁለቱም በዚህ ሰዓት የዓለማችን ምርጥ አስር አማካዮች ውስጥ የሚካተቱ መሆናቸው ነው ሲል ሀሳቡን አጋርቷል። ግራቨንበርግ እንግዲህ አምና እና ካቻ አምና ነው ጥሩ እንቅስቃሴ ያደረገ ተጫዋች ነው። ከዛ በኋላ ያንን እንትኑ ማስቀጠል አልቻለም፣ እንዳለው ራይስ ግን አሁንም ላይ እንግዲህ ቶፕ የሚባል ተጫዋች ነው። ስለዚህ ሁለቱም ትከሻ ለትከሻ የሚሄዱ ናቸው። አንዳቸውን ካንዳቸው ማስበለጥ አልችልም የሚል ሀሳብ ነው ያለው። ምንይሁን ተሾመ የዓለማችን ምርጡ የተከላካይ አማካይ በአሁን ሰዓት ካይሴዶ ነው፣ ምንም ክርክር አያስፈልግም ሲል ሀሳቡን ተናግሯል። ሙዬ ከማል የአርሰናል ደጋፊ ይመስለኛል። ከራይስ ጋር ለማወዳደር መጀመሪያ ሁለቱ በተሰለፉበት ቦታ ቅርታ በተሰለፉበት ቦታ ቁጥራዊ መረጃዎችን ቼክ አድርግ፣ ሲቀጥል ክለቦቻቸውም ያሉበት ደረጃ አነጻጽር፣ ሲቀጥል ካይሴዶ የሊጉ ምርጥ አማካኝ ነው ካልክ በብዙ ጨዋታዎች ፖዚሽን የሚበለጠው ኢንዞ ጥሩ አይደለም ነው ወይንስ ፓልመር የሚል ሀሳቡን ተናግሯል። በርካታ ደጋፊዎች ናቸው ሀሳባቸውን እየሰጡ የሚገኙት። ዘላለም ዘገየ ራይስን ከላቪያ ጋር ብታወዳደር ነው የሚሻለው፣ ካይሴዶ ጋር አታነጻጽረው። ካይሴዶ ፍጹም የተለየ ነው ሲል ሀሳቡን አጋርቷል። አወል ሁሴን ምንም ጥር ምን ጥርጥር አለው? ቼልሲ እንደ አንድ ቡድን የመምራት አቅምና ብቃት እሱና ኩኩሪያ ለኔ በጣም ልዩ ናቸው የሚል ሀሳቡን አጋርቷል። ቸርነት ዳንኤል የዲክላን ራይስና የሞሰስ ካይሴዶን ቁጥራዊ ንጽጽርን አስቀምጧል። ለምሳሌ በፕሪሚየር ሊጉ በ24 በ25 የውድድር ዓመት እስካሁን ባለው ማለት ነው ጌም የተጫወቱት ዲክላን ራይስ 35 ጌም ተጫወተ። ሞሴስ ካይሴዶ 38 ጌም ተጫውቷል። ታክል በነዚህ ጨዋታዎች ላይ ታክል 53 ጊዜ ታክል ገብቷል። ዲራ ዲክላራይዝ ካይሴዶ በአንጻሩ 114 ጊዜ ታክል አድርጓልና ኦልሞስት ደብል በደብል ዲክላራይዝን ይበልጧል። ሌላው ደግሞ ኳስን ኢንተርሴፕት በማድረግ ዲክላራይዝ 25 ነው ኢንተርሴፕት ያደረገው። እንደዚሁ ሞሴስ ካይሴዶ ደግሞ በአንጻሩ 49 ጊዜ ታክል አድርጓል። ይሄም ኦልሞስት ደብል ማለት ይቻላል። ፓስ አኩሬሲ በትክክል በማቀበል ዲክላራይዝ 89.8% ፓስ አኩሬሲ ያለው፣ በአንጻሩ ሞሰስ ካይሴዶ ደግሞ ከ ዘጠና አምስት ነጥብ ሁለት በላይ ኳስ አኩሬሲ ያለው እና ይህ የሚያመለክተው በጣም ካይሴዶ በሁሉም እንትኖች የተዋጣለት እንደሆነ ነው የሚያመለክተው እና ለዛም ይመስለኛል እነዚህ የእግር ኳስ ተንታኞች አሁን ላይ ከረንት ባለው ፐርፎርማንስ ካይሴዶ ከዲክላራይዝም ከሊቨርፑል ተጫዋችም ጋር ይበልጣል ሲሉ ሀሳባቸውን ያጋሩት። በርካታ ደጋፊዎች ሀሳባቸውን እየገለጹ ነው። አብዛኞቹ ካይሴዶ ይገባዋል፣ ከሁሉም ይበልጣል፣ ካይሴዶ ጀግናችን ነው፣ ካይሴዶ ላይ ማንም አይደርስበትም የሚሉ ሀሳቦች እየገለ፣ አንዳንዶች ደግሞ ግራቨንበርች ጋር ከግራቨንበርች ጋር ሊፎካከር ይችላል፣ ራይስ ግን አይመስለኝም ራይስ ይበልጧል፣ የሚሉ የተወሰኑ ኮሜንቶችንም እያየው ነው። እና እንግዲህ በቀጣይ እስኪ በሚኖረን ጊዜ በደንብ የምንዳስሰው ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።